እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን አንድ ፍሬ ወይም ደግሞ ፍንካች ነጭ ሽንኩርትን መመገብ የልብ ህመምን በምን መልኩ ለመከላከል እንደሚችል የደም ግፊትን እንዴት እንደሚቀንስ እናም ለደም ዝውውር የሚሰጠውን ጥቅሞቹን በዚህ ቪዲዮ ላይ አጠር አድርጌ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁን በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን እንለፍ። ነጭ ሽንኩርት ጤናችሁን ሊለውጡ በሚችሉ ኃይለኛ ውህዶች የተሞላ ነው። ኮሌስትሮልን ለመቀነስ የደም ግፊትን ለመቀነስ እናም የናይትሪክ ኦክሳይድ ምርትን በማሳደግ የደም ዝውውርን ለማሻሻል ይረዳል። ናይትሪክ ኦክሳይድ የደም ስሮችን በማስፋት ኦክሲጅንናም ንጥረ ምግቦች ወደ ሴሎቻችሁ እንዲደርሱ ያግዛል። ነጭ ሽንኩርት ሲበላ አሊኔዝ የተባለው ኤንዛይም አሊሲንን ያነቃቃል። ይህም የጤና ጥቅሞቹ ዋነኛ ምክንያት ነው። ከነዚህም መካከል ኢንፍላሜሽንን የመቀነስናም እንደ አንቲኦክሲዳንትስ የመስራት ችሎታው ይገኙበታል። ነጭ ሽንኩርት ኤሲኢ አንጎቴሲን ኮንቨርቲንግ ኤንዛይም የተባለውን ኤንዛይም ይገታል። ይህም የደም ግፊትን ለመቀነስ ይረዳል። በተጨማሪም ነጭ ሽንኩርት ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በመቀነስ ትራይግሊሰራይድን ዝቅ በማድረግና በደም ወሳጅ ቧንቧዎች ውስጥ የፕላክ ምችት እንዳይፈጠር በመከላከል የደም ስሮችን ለማጽዳት ይረዳል። የጸረ ቲምቦቲክ አንቲፕላትሌት ፕላትሌት ባህሪያቶቹ ጎጂ የሆኑ የደም መርጋቶች እንዳይፈጠሩ በመቀነስ የደም ወሳጅ ቧንቧዎችን የበለጠ ይከላከላሉ። ነጭ ሽንኩርትን በየቀኑ መመገብ የልብ ጤናችሁን ለማሳደግ እናም የደም ስሮችን ለመጠበቅ ቀላሉ እናም ውጤታማ ከሆኑ መንገዶች ውስጥ አንዱም ሊሆን ይችላል ማለት ነው አንድ ፍሬ ነጭ ሽንኩርት አሊሲን ከደቀቀ ወይም ደግሞ ከተከተፈ በኋላ ከአምስት እስከ ዘጠኝ ሚሊ ግራም ይይዛል። የሰልፈር ውዶች እንደ ዳያሲል ዳይሰልፋይድ ና ኤስ አሊል ሲስቴንን ይይዛል። ጥቃቅን ማዕድናትን እንደ ሴሊኒየም፣ ማንጋኒስ፣ ቫይታሚን ቢሲክስን ይይዛል። አንቲኦክሲዳንቶችን እንደ ፍላቮኖይድስ ና ፖሊፊኖልስን ይይዛል ማለት ነው በአንድ ፍሬ ወይም ደግሞ ፍንካች ነጭ ሽንኩርት ውስጥ። ነጭ ሽንኩርት በተለይም በየቀኑ አንድ ፍሬ መመከብ ለልብና የደም ዝውውር ስርዓት ጥቅሞቹ በሰፊው ተጠንቷል። በኃይለኛ የመድኃኒትነት ባህርያቱ በዋነኛነት የሚመነጩት አሊሲም ከተባለው የሰልፈር ውህድ ሲሆን ይህም ነጭ ሽንኩርት ሲደቅ ወይም ደግሞ ሲቆረጥ የሚለቀቅ ነው። በሳይንሳዊ ጥናትና አሰራር ላይ በመመርኮዝ አንድ ፍሬ ወይም ደግሞ ፍንካች ነጭ ሽንኩርት በቀን መመገብ እንዴት የልብ በሽታን ለመቀልበስ የደም ግፊትን ለመቀነስናም የደም ዝውውርን ለማሻሻል እንደሚረዳ ነግራቸዋለሁኝ አንደኛ፣ የልብ በሽታን ይገታል፣ ወይም ደግሞ አካሄዱን ያዘገየዋል። የደም ወሳጅ ቧንቧዎች ውስጥ የፕላክ ወይም ደግሞ የስብ ክምችት ይቀንሳል። ይህ ደግሞ የአትሮስክለሮሲስ ችግርን ይቀንሳል ማለት ነው። ነጭ ሽንኩርት የኤልዲኤል ኮሌስትሮል ኦክሲዴሽንን ይገታል፣ ይህም የፕላክ ክምችት ዋነኛ መንስኤ ነው። ነጭ ሽንኩርት አንቲ ኢንፍላማቶሪ ባህርያት አሉት። ስር የሰደደ እብጠት ወይም ደግሞ ኢንፍላሜሽን የደም ስሮች መጎዳትና የፕላክ ክምችት እንዲፈጠር አስተዋጽኦ ያደርጋል። ነጭ ሽንኩርት ፕሮ ኢንፍላማቶሪ ኤንዛይሞችን እናም ሳይቶካንስን እንደ ቲኤንኤፍኤ እናም አይኤል ሲክስን ይገታል። በየቀኑ ነጭ ሽንኩርትን መመገብ አጠቃላይ ኮሌስትሮልን በ10 እስከ 15 ፐርሰንት እና ኤልዲኤል ኮሌስትሮልን ሊቀንስ ይችላል። እንዲሁም ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ይጨምራል። ጥናቶች እንደሚያመለክቱት እንግዲህ እንደ አውሮፓን አቆጣጠር በ2016 በጆርናል ኦፍ ኒውትሪሽን ላይ የወጣ አንድ ጥናት እንዳመለከተው ነጭ ሽንኩርት የደም ቅዳ ቧንቧዎች ካልሲፊኬሽን እድገትን ቀንሷል፣ እንዲሁም ማይክሮ ሰርኩሌሽንንም አሻሽሏል። የልብ ጤናን ይደግፋል ማለት ነው። በአጭሩ በየቀኑ አንድ ፍንካች ነጭ ሽንኩርትን ብትጠቀሙ። ሁለተኛ ደግሞ የደም ግፊትን ይቀንሳል ነጭ ሽንኩርት ሰውነት ናይትሪክ ኦክሳይድ የሚያመነጨውን መጠን ይጨምራል። ይህም የደም ስሮችን ዘና ለማድረግና ለማስፋት ይረዳል። በዚህም የደም ግፊትን ይቀንሳል። ነጭ ሽንኩርት እንደ ኤሲኢ ኢንሃቢተርስ የደም ግፊት መድኃኒቶች ካሉት ጋር በተመሳሳይ ይሰራል ሰውነት የደም ስሮችን የሚያጣብቀውን ኢንዛይም እንዲገታም ይረዷል በደም ስሮች ውስጥ ያለውን ጥንካሬም ይቀንሳል። ነጭ ሽንኩርት የደም ወሳጅ ቧንቧዎች የመለጠጥ ችሎታን ያሻሽላል። ይህም በእድሜና ከፍተኛ የደም ግፊትን በተፈጥሮ ይቀንሳል ማለት ነው። ሶስተኛ ደግሞ አንድ ፍሬ ነጭ ሽንኩርት በየቀኑ መጠቀም የደም ዝውውርን ያሻሽላል። የኢንዶቴሊያል ፈንክሽንን ያሻሽላል። ኢንዶቴሌም የደም ስሮች ሽፋን የደም ዝውውርን ይቆጣጠራል። ነጭ ሽንኩርት የእነዚህን ሴሎች ተግባር ያሻሽላል። ይህም የደም ዝውውርን ይረዳል ማለት ነው። የደም መርጋት እንዳይፈጠር ይከላከላል። አንቲ ትሮምቦቲክ ኢፌክትም አለው። ነጭ ሽንኩርት የፕላትሌት ስብስብን ይቀንሳል። ይህም ስትሮክ ወይም ደግሞ የልብ ድካም ሊያስከትሉ የሚችሉ የደም መርጋት ችግሮችንም ለመከላከል ይረዳል። የቀይ የደም ሴሎች ተለዋዋጭነትንም ያሻሽላል። ይህ የቀይ የደም ሴሎች በካፒላሪስ ውስጥ በቀላሉ እንዲንቀሳቀሱ ያደርጋል። ይህም ኦክስጅንንና ንጥረ ምግቦች ወደ ህብረ ህዋሳት በቀላሉ እንዲደርሱ ያደርጋቸዋል ማለት ነው። ጥናቶችም እንዳመለከቱት ነጭ ሽንኩርት የፔሪፌራል ዝውውርን ያሻሽላል። እናም እንደ የእግር ቁርጥማትና ቀዝቃዛ እግሮች አሉ የፔሪፌራል ደም ወሳጅ በሽታ ምልክቶችን ይቀንሳል ማለት ነው። ስለዚህ ነጭ ሽንኩርት እነዚህን ጥቅሞችን ይሰጠናል ማለት ነው። የልብ ችግሮችን አስቀድሞም ይከላከላል፣ እንዲሁም ደግሞ የደም ግፊትን ይቀንሳል። በተጨማሪም ደግሞ የደም ዝውውር ጤናንም ይጠብቃል። ለደም ዝውውር ጤና ይጠቅማል ወይም ደግሞ ያሻሽላል ማለት ነው የደም ዝውውርን። ታዲያ ከነጭ ሽንኩርት ከፍተኛ ጥቅም ለማግኘት ከመብላታችሁ በፊት ነጭ ሽንኩርትን አርቅቁት ወይም ደግሞ ቁረጡትና ከአምስት እስከ አስር ደቂቃዎች ያክል እንዲቆይ አድርጉት። ይህ አሊሲን በኤንዛይም ምላሽ ሙሉ በሙሉ እንዲፈጠር ያስችሏል። የሚቻል ከሆነ ነጭ ሽንኩርትን ጥሬውን ብሉት። ሲከብዳችሁ ደግሞ እንደ ማር፣ የሎሚ ውሃ ወይም ደግሞ ቶስት ላይ ጨምራችሁ ነጭ ሽንኩርትን ጥሬውን ተጠቀሙት። በጣም ከባድ ስለሆነ ማለት ነው። ነጭ ሽንኩርትን ከመጠን በላይ አታብስሉት። በጣም ጥሬውን ብትጠቀሙት ወይም ደግሞ በመጠኑ ብቻ አብስላችሁ ብትጠቀሙት ይመረጣል። ከ140 ዲግሪ ፋራናይት ወይም ደግሞ ከ60 ዲግሪ ሴንቲግሬድ በላይ ማብሰልን አስወግዱ። ይህ የነጭ ሽንኩርት ይዘቱን አሊሲን የሚባለውን ንጥረ ነገሩን ያጠፈዋል ማለት ነው። ነጭ ሽንኩርትን መጠቀም ከጀመራችሁ በኋላ ውጤቶቹ ከአራት እስከ አስራ ሁለት ሳምንታት የዕለት ተዕለት አጠቃቀም በኋላ ይበልጥ ግልጽና ውጤታማ ይሆናሉ ማለት ነው። ማድረግ ያለባችሁ ደግሞ አንዳንድ ጥንቃቄዎች፣ ደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ጥንቃቄ አድርጉ። ነጭ ሽንኩርት እንደ ዋርፋሪን ያሉ የደም መርጋት መድኃኒቶችን ውጤቶችን ሊያጎላ ይችላል። የምግብ መፈጨት ችግር ካለባችሁም ጥንቃቄ አድርጉ። ጥሬ ነጭ ሽንኩርት ጨጓራቸው ሴንሲቲቭ በሆነ ሰዎች ላይ ማቅለሽለሽ ወይም ደግሞ የ ደረት ህመም ወይም ማቃጠልን ሊያስከትል ይችላል። የአሲድ ሪፍሌክስ ችግር ሊያባብስ ይችላል። እንዲሁም ደግሞ ቀዶ ጥገና የምታደርጉ ከሆነ ከደም መፍሰስ አደጋ የተነሳ ከቀዶ ጥገና በፊት ከአንድ እስከ ሁለት ሳምንታት ከፍተኛ የነጭ ሽንኩርት አወሳሰድን ማስወገድ ያስፈልጋል ማለት ነው። ነጭ ሽንኩርትን ለልብና የደም ዝውውር ጤና እየተጠቀማችሁ ከሆነ በየቀኑ አንድ ፍሬ ወይም ደግሞ ፍንካች በመብላት ቀስ በቀስ የሚገኘውን ጥቅም ማግኘት ትችላላችሁ ማለት ነው። ነገር ግን ሁልጊዜ ከጤና ባለሙያ ጋር ተነጋገሩ፣ በተለይም መድኃኒትን የምትወስዱ ከሆነ ወይም ደግሞ የጤና ችግሮች ካለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ነጭ ሽንኩርት ለልብ ጤና የሚሰጠውን ጥቅም፣ የደም ግፊትን ለመቀነስ እንዲሁም ደግሞ ለደም ዝውውር የሚሰጠውን ጥቅሞችን በዚህ ቪዲዮ ላይ እነግራችኋለሁኝ። አንድ ፍሬ ነጭ ሽንኩርት በቀን ከተጠቀማችሁ ብቻ ራሱ